አሰላሙአለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቲቪ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላ። እንግዲህ ከስራ ቦታ ወደ ቤት መጥተናል። በመጀመሪያ ስራ ቦታ ማብራት ጠፍቶብናል። በመስመር ትራንስፈርም ተቃጥሎ ስምንት ቀናችን፣ ዛሬ ስምንት ቀናችን ነው። እንግዲህ እላችኋለሁኝ የጠፋሁባችሁ ቪዲዮ ሳልሰራ። ይሄን ይመስላል ቤቴ። ቪዲዮ እየሰራሁ ነው ቤቴ እየሰራሁ ነው እላችኋለሁኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑ እላችኋለሁ። ይሄ እንግዲህ የአንድ ሰው ትዕዛዝ ወደ ወግዲ የሚላክ ነው። መጋረጃ አለው ስስ በስስ መጋረጃ አለው። እዚህ ጋር እንደምታዩት ስስ በስስ ቀይ ቡኒ መጋረጃ አለው። ማሽ ተደርጎ የተሰራ ነው። የረከቦት ስፍራ አለው። የምግብ ስፍራ አለው። ትራስ አለው። እዚህ ጋር እንግዲህ ያው ቤቢዋን አስፖንጅ አላረኩላትም። ያው ቤት ስለሆነ ብዙም ኮተት አላበዛም ብዬ ሳላ ማጣውምና ነው ቤቢዋ ጨርቋ ብቻ ናት። እንደምታዩት ይሄ በጣም የሚያምር ትራስ ጨርቅ ነው። እንግዲህ በአዲሱ ነው ላቸኋለሁ። በሶስት ተለጣፊ የተሰራ ነው። መጋረጃው ለመስኮት የተሰራ ነው። እንደምታዩት ይሄ ገበሩ ነው። እዚህ ጋር ገበር ነው። በሪፍሌክስ ተሰርተዋል። ወደዚህ ስንመጣ ይሄ ደግሞ ዋናው ነው። በማድረቂያ ተሰርተዋል። እንደምታዩት እዚህ ላይ ቀለበት ይደረግበታል ማለት ነው። ወደ አንድ ጎን ነው የሚያያዘው። ተከፋች የለውም። የፍራሽ ጨርቅም አላት። እንግዲህ በፍራሽ ያልፈረስኩት ስራ ቦታ አይደለሁም ብያቸዋለሁ፣ እንደነገርኳቸው ቤት ስለሆንኩኝ ይሄ የፍራሽ ጨርቅ ነው። ስፋቱ ሜትር ከአስር ሲሆን ቁመቱ ደግሞ ሁለት ሜትር ከአምስት ወይም ከአስር ነው የሚመጣው ማለት ነው። እና አበባ ምንጣፍ አላት። ከስር ቀይ ቡኒ አበባ ምንጣፍ አላት ማለት ነው። ሁለት በሶስት ነው። ሳይዙ አበባ ምንጣፎች ሁለት በሶስት መካከለኛ ነው። ሁለት በአራት ደግሞ የመጨረሻ ትልቅ የሚባለው ሁለት በአራት ነው። ከዚህ በላይ አይመጣቸውም እላችኋለሁ። እንግዲህ ውደ ዩቱብ ቤተሰቦች ላይክ ላይክ አድርጉ። ለረመዳን ማሰራት የምትፈልጉ ለቤተሰብ ሀድያ፣ ለሰርግ ማንኛውንም አቅርቦት አለኝ። ለንግድ የምትፈልጉ ኢንሻአላህ እንግዲህ ኢትዮጵያ ውስጥ የትም ሀገር ልክላችኋለሁ። እኔ የምገኘው ኢትዮጵያ ውስጥ ወሎ ከሚስ ያረፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁኝ። መታችሁ በአካል ማሰራት የምትፈልጉ መታችሁ ማሰራት ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም ዋትሳፕ ትጠቀማለሁም። ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምትመለከቱት በሙሉ የማቀርብ ነው መሆነው እንግዲህ አረቢያ መጅልስ ጭምር ሙሉ የወይበቃ ጭምር እንዲሁም ደግሞ ለእናቶቻችሁ ከፈለጋችሁ ሺቲ ቢጃማዎች አቀርባለሁ ማለት ነው የተለያዩ እንዲሁም ደግሞ የአስቤዛ የቤት አስቤዛም ከፈለጋችሁ በግር መንገዴ አዘጋጅላችኋለሁ። እንግዲህ ውድ የኢትዮ ቤተሰቦች እንደምታዩት እንግዲህ የቤቴም ድጋፍ ከተመቻችሁ ማዘዝ ትችላላችሁ። ያው አረቢያ መጅልስ አለኝ ብያችኋለሁኝ። ድጋፍም አረቢያ መጅልስ ሙሉውን ማሰራት ትችላላችሁ ማለት ነው። ላይክ ላይክ እያደረጋችሁ ቻናሉን አሳድጉልኝ። ቻናሉ የቆየ ነው፣ ብዙም እይታ ስለሌለው ቪው ስለሌለው አበረታቱኝ እላችኋለሁኝ። እንግዲህ ውድ ደንበኞቼ ለዛሬ አስኩት ቪዲዮ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።